ሰዎች ይሄን በዚህ ሁኔታ ሰዒድን አየዋለሁ ብዬ አንድ ቀንም ማስቤ አላውቅም። ምክንያቱም ሰዒድ በጣም ነው የሚቅም ሰው፣ የሚያጨስ ሰው በጣም ነው የሚጠላው። የእውነት አውቆ የሱመያን ሆድ ለመብላት ካልሆነ ሰዒድ ይህንን ካደረገ ምን ያክል እንደተጎዳ እራሱ መገመት ከባድ ነው ማለት ነው። አሁን ይሄ ነገር የሱመያ ጥፋት አይደለም። እኔ የሱመያ ጥፋት ነው ብዬ ምንም ልል አይችልም፣ ምክንያቱም ሱመያ ምንም አላደረገችው። ሱመያ እንደ አንዲት ተጎጂ ሴት እንደ አንዲት ያመነችው የምትወደው የኔ ያለችው የልጆቹ አባት የአስር ዓመት የበረሃ ባሏ ጓዷ ያኔ ስለጎዳት ብቻ ከሱ ታመልጣለች። ሁለተኛ ነገር ልጆቼን ይቀማኛል የሚል ፍራቻ ስላላት እንጂ ለሰኢድ መጥፎ አስባ እንደዚህ አይነት ሁኔታ ላይ እንደወድቅ ብላ መቼም የምታደርገው ነገር የለም። እኔ ጓደኛዬም በደንብ ነው የማውቃት። ምክንያቱም ሱመያ ገና ሰኢድ አይደለም እንደዚህ አይነት ነገር እንዲሆን ቀርቶ አይደለም እንዳስብ ራሱ አትፈልግም። ግን ደግሞ እሷም የምትፈልገው ስለ ልጁ ማብራሪያ ሰጥቷት አዩን በአደባባይ እንዳገባት በአደባባይ ፈታው ብሎ እንዳስረዳት እንድነግራት የምትፈልጋቸውን ነገሮች ስላሉት ሮጠች እንጂ፣ መቼም ሰኢድ ዛሬ እንዳያችሁት ከኢትዮጵያ መጥቶ አደን መንገደኛ ጋር ጎዳና ተዳዳሪዎች ጋር ወጥቶ ጫት እየቃመ ማየት በጣም ከባድ ነው። ከትልቅነት ደረጃው ወርዶ ታች መሆን ምን ያክል እንደሚያም እኔ እንጃ ታውቃላችሁ! አንዳንዴ ይሄ ነገር የሱመያ ጥፋት እንዳልሆነ ራሱ እያወቅኩኝ ነገ ጠዋት እነዚህ ልጆች ሲያድጉ፣ ይህን ቪዲዮ ሲያዩ ሱመያን አንቺ ነሽ ለዚህ ነገር ተጠያቂ ለምን እንዳደረገች የዛሬ ልጅ ለምን እንዳደረገችው ሳይጠይቅ ወቀሳ ላይ ነው የሚሮጡት ጊዜው መረዳት ሳይሆን ለምኑ እንዳደረገችው ሳይረዱ እናታቸውን ይወቅሳሉ ብዬ አንዳንዴ የራሴ እፈራለሁ። ሁለተኛ ነገር ሰዎች ሱመያም የምታሳልፈው ጊዜ ከባድ ነው፣ በጣም ከባድ ነው። ልጅ ይዞ ከሀገር ሀገር መንከራተት፣ ከሀገር ሀገር ማምለጥ፣ ይሄንን ነገር ሰኢድ እንደ ወንድነቱ እንደ ባልነቱ ሱመያን ከሀገር ሀገር እንዳትሄድ ሲቀጥል ደግሞ ተረጋግታ እንድትኖር እንዴ ባልመከታ ነው እኮ ወንድም ነው ላለለት ሁሉን ነገር ማስቆም ሲችል ግን እሱ አዳማ ከሄደ በኋላ ሰይድ ደነዘዘ ምን ይደረግ ይኸው አሁንም እዚህ መጡ ራሱን አዋረደ አሁን ይሄ ራስን ከማዋረድ ምንድን ነው እስኪ የሚተናነሰው ትናንትና የምናውቀው ሰይድ ሙክተረም ሰው የሚያከብረው ሰውዬ ትልቅ ትንሹ የሚፈራው የሚያከብረው ክብር የሚሰጠው በስደት ላይ ትልቅ ክብር ተሰጥቶት የኖረ አገሩ ላይ ተዋርዶ መልሶ ደግሞ ሰው ሀገር ላይ መጥቶ ውርደት። ይሄ ሁሉ እንዲሆን ያደረገው ወዶ የፈቀደው ሰኢድ ነው። ሰዎች ምን፣ ሱመያ ምን አደረገች? እስኪ እኔ ሱመያ ትክክል ናት እያልኩኝ ሳይሆን፣ ግን ደግሞ ሱመያም በአንድ በኩል ትክክል ነች። እናንተም ብትሆኑ እኔም ብሆን የማደርገው ነገር ሊሆን ይችላል። ይሄ ነገር እኔ ሰኢድ እና ሱመያን እዚህ ሀገር ሳቃቸው ትዳራቸው የሚያስቀና ተከባብሮ መኖር አንተ ትብስ አንቺ ትብሽ ተባብለው በቃ ትዳራቸው ምን ልበላችሁ፣ እዚህ ሀገር እንደው እዚህ ሀገር ላይ ነኝ ከማውቃቸው ካየኋቸው ትዳሮች ባለትዳሮች የእነሱ ትዳር ማሻአላህ ተባረከላህ ረህማን ደስ የሚል በቃ መከባበር ያለበት በቃ የኢትዮጵያ የቤተሰቦቻችንን ባህል የያዘ ነበረ ግን አሁን ላይ ይሄ እንደዚህ ሆኖ ማየት ለኔ በጣም እንጃ ይከብደኛል ማመን ራሷ አቅቶኛል። አሰላሙ አሌይኩም ወረህመቱላ ወበረካቱ። ሰላም ሰላም። ውድ እና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙት ይበላል። ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ምንድን ነው እሱም ሰኢድ ከኢትዮጵያ መጥቶ ያለው አደን ነው። አደን እንደሆነ ሁላችንም እናውቃለን። እንግዲህ አደን ላይ መጥቶ እያደረገ ያለው ነገር በጣም የሚያሳዝነው በጣም የሚያስከፋው ከምር ሰኢድ ጫት የሚቅም ሰው የሚያጨስ ሰው እቤት መጥቶ ምግብ ከሚበላ እቤት እግሩ ባይረግድ ደስ ይለው ነበረ። ለሚቅምና ለሚያጨስ ሰው ምግብ ከምሰጥ ውጭ ላይ ለምስኪን መንገድ ላይ ላለ ሰው ብሰጥ ይሻለኛል ምንል ይናደዳል። ምግብ ራሱ ቤት ሲበሉ ማለት ነው፣ አይደለም? እንደዚህ ቁጭ ብሎ እሱ መንገድ ላይ ጎዳና ላይ ጫት ሊቅም ቀርቶ ማለት ነው። ይሄ ነገር እንጃ ልቤን ነው የሰበረው። ለምን እኔ ሰኢድን የማውቀው በዚህ ሁኔታ አይደለም። ሱመያንም የማውቃት በዚህ ሁኔታ አይደለም። ሱመያን እኔ እወዳታለሁ በጣም በጣም ከምነግራችሁ በላይ ማለት ነው። እሱም ደግሞ የእሱ አባል እንደ መሆኑ መጠን ለእሱ አባሏ ቢሆን ለእኔም ጓደኛዬ የጓደኛዬ አባል ነው። ብዙ ጥሩ ነገር አሳልፈናል ለኔ ብዙ ውለታ ውሎልኛል። ግን ደግሞ ያንን ውለታ በእሷ ጋ እንደዚህ ስላደረገ ውለታውን አልረሳ መቼም ቢሆን ማለት ነው። ትልቅ ውለታ ውሎልኛል። በተለይ በዚህ በስደት ላይ ማንም ሰው ሳይኖራችሁ ሲቀር ከጎናችኋለ የሚል ሰው በሚጠፋበት ጊዜ ሰኢድ ለብዙ ሰው አባት፣ ሱመያ ለብዙ ሰው እናት የሆነች የሆኑ ሰዎች ነበሩ ግን አሁን ላይ እንደዚህ ሁነው ማየት እነሱን እንጃ የማይታመን ነገር ነው። ከምነግራችሁ በላይ በቃ ለማንኛቸው ሁን እስኪ ከማንኛቸው በኩል ልቁም ሱመያን ታይ ብዬ ነገሮችን በጨረስኩት ሰዓት እሱ ያሳምናታል ብዬ በምጠብቅ ሰዓት ሳይር ጭራሽ ወደ ማሳመን ሳይሆን ወደ ሌላ ነገር ውስጥ ይገባል። አሁን እስኪ ስለ ልጁም ማብራሪያ ሰጥቷት ነግሯት ያችንም አዩን በአደባባይ ሆ ብሎ እንዳገባት በአደባባይ ፈታሁሽ ብሎ ተላቆ። እሱም ለምን አልፈልግም፣ ማሳዘን። ያውና ህይወቱ እንደዚህ ጎዳና ላይ ወርቆ፣ ያውና ቃሚ አጫሽ፣ እንደዚህ የሆነው ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያውና ስጠይቆና ግባ እኔ ጋ እንዲህ ብሎኝ ነው አልፈልግም አለኝ። ለምን ድነው እንደዚህ ጎዳና ላይ እንትን የምትውለው ስል፣ ጨረስኩ ብሬን ያለኝን ጨርሼ ነው አለኝ። በቃ እኔ ጋር ሁን፣ እኔ ቤት ግባ፣ አንድ ላይ ነው ልኝ ድረስ ብሎ እምቢ አለኝ። ታሪ ሆኖ እንዲ ሁነ መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ሱመያን ብትኝ የልጆችሽ አባት ነው። አንቺን ፍለጋ ነው እንደዚህ ያንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይሄንን ቪዲዮ እንዳየሽ አይተሽ አንቺ እንዴት እንደምልሽ እንዴት እንደምትጠይቅሽ እንዴት ይቅር ብለሽ ልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ሰው ስለ እንዳገባ ጫቱንም ተው ሰይድ አንታው ለመጣ ጫቱንም ተው። ዛሬ ድሮ ላይ ሰው ላይ የምጠላውን ነገር ዛሬ ላይ ምጣቀማ። ኧረ በእናትህ ሰይድ ተው ተው ተው ተው። እኔን እራሱ እኔ ላይ የምጠላውን ነገር ዛሬ አንተ እራስህ ጀመርክ እንዴ? እና እባክህን ሰይድ ተነስ እንግባ ወደ ቤት ተነስ ተነስ። እሺ በለኝና ሰይድ ተነስ። ደሞዝህን እስከምትቀበል ብቻ የስኬቱን ገንዘብ ማለት ነው። እኔ አስር ቀን ነው ስምንት ቀን ነው የቀረው እኔ ሰጣሃለሁ ደሞዝ። እንደው ሰው ካለ ለመግባት እኮ የትኬት ብር ብቻ አይደለም የሚያስፈልገው። ይሄን ቪዲዮ እንዳያየሽ እንዴት ነው ከሰይድ ጋር ልጆችሽ አባት ጋር የምትገናኙበት መንገድ አስቢበት። ሰይድ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሐሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት አልሆነም የለውም። ዶዳና ዶዳና ዶዳና አልፈልጋትም እያለ ነው። መቼም አንድን ሴት አልፈልጋትም ማለት በራሱ ትልቅ በቃም ያን ትልቅ ነገር ነው። እኔ ያው በድንም በሸሪያ አመለካከት አልፈልገም። ግን ሁሉም ነገር እንዳለ ሆኖ አሁን ላይ ምንድን ነው እዛም ያሉት አፋቸውን ሲከፍቱ ሱመያ የወጣችው ከሀገር የሁሉንም አፍ መቋቋም ስላልቻለች እና እነሱ የሚያደርጓትን ነገር ማስቆም ስላልቻለ ነው። ኢትዮጵያ ያለችሁ ሁላችሁም ቪዲዮዋን ታያላችሁ። የሁሉንም ሰው ታያላችሁ። ሴቱም ወንዱም እየተነሳ ሱመያን ይሳደባል። ሱመያን ይዘልፋል። ሰይር ሌላ ሀረካት ያደርጋል። በተለይ ደግሞ ስህተት ቪዲዮ የለቀቀ ጊዜ የእሱ ቀን አሁን እስኪ መዋሸት ምን አስፈለገ? እሱን ነገር ዋሽተው ቪዲዮ ስለሰሩ ሱመያ በቃ ከዛ ወዲህ ሰዒድ ልታምን አልቻለች። በዛ ሰዓት ልታገኘው ወስና ልጆቹ አሳያለው ብላ እያሰበች እያለ ሰኢድ የለም ቤት አልመጣም ሙምኪን ይደበደበኛል ምናምን እያለች አዩ፣ ሰምታችኋል። ግማሾቻችሁን ብትሆኑ እንደዛ አይነት ቪዲዮ ስለተለቀቀ እሷ በዛ ሰዓት ምን አደረባት? ሁሉም ሰው ከሰዒድ ፊት አይቶ ነው እየወጡ የሚሰድቡኝ እየወጡ የሚዘልፉኝ እሱም ልጆችን አግኝቶ ቀምጦ በባዶ ሊያስቀረኝ ነው፣ እኔ እንደሰራውለት ሊሰራልኝ ነው ብላ ያው ያለችውን ሁላችሁም ሰምታችሁታል። ደግማ አልችልም። ያው እሰው ሀገር ስደት መጣች። ያኔ እዚህ ሀገር የኖሩበት ሀገር ነው ለሁሉም ለእሷም ቢሆን ለእሱም ቢሆን ያውቁታል። ግን ደግሞ እሱም እያሁሉም ላይ ደስተኛ አይደለችም። ሁለት ልጅ ይዛ በስደት ላይ ከባድ ነው፣ በተለይ አሁን ላይ ሁሉ ነገር ከባድ በሆነበት ሰዓት፣ በድሮ ጊዜ ይሻላል እንጂ አሁን ላይ እናቴ ለነፃም ሰው ያስጨንቃል፣ ለነፃም ሰው በቃ ያስፈራል ሁሉ ነገር። ህይወት ቀላል አይደለችም፣ ከባድ ናት። ግን እንደዛም ሆኑ ሰዎች መነጋገር፣ መመካከር ካለ ቤት አይፈርስም። ያለ መመካከር ያለ መነጋገር ግን ቤት ያፈርሳል። ለቤት መፍረስ ምክንያቱ አለመተማመን ነው። አለመተማመን ሁለዜ በሁለት ጥንዶች መካከል ካለ በቃ ቤት ምሰሶ አይቆምም፣ አብሮ መኖርም አይቻልም፣ መግባባትም አይቻልም። በዚህ አጋጣሚ አሁን ሰኢድ ከሱመያ ጋር ተነጋግሮ ችግሮቹን መፍታት ባለበት ሰዓት እንዳይነጋገር የሚያደርገው ራሱ ነው። እዛ ሴቱ ወንዱ ምላሳ ምን ከምን ውስጥ እንደወጡ አላውቅም። እኔ እንደዚህ አይነት ሰው አይቼ አላውቅም። ሱመያ እስኪ አሁን እኔ እዚህ እንደው የእውነት ሱመያ እኔ አሁን እዚህ በትልልቅ ሰዎች የአስለምኝ ሰኢድን ባገናኘው ምን እንደሚያደርግ ራሱ አሁን በዚህ ሁኔታው ላይ ማወቅ ራሱ አልቻልኩም። ሰዎች ከባድ ነው። ሰኢድ አሁን ይዛ ኒያ ዳማ እያለ ሱመያ ብዙ ጊዜ ሄዳለች፣ አይደለም እንዴ አገር ለሀገር ሄደች እያለ ከሚሄድ አሁን አልከተልም ብሎ ነበር። ይኸው ተከተለ። እንደሚከተላት ልቡ ያወቀ እሱ ጓደኞቹ የእሱ ትዳር እንዲሰምር እንደማይፈልጉ እንዴት መግባት አልቻለውም? እንዴት ሊገባው አይችልም? ትልቅ ሰው ነይ ሰውዬ፣ ሰው መክሮ የሚያስታርቅ ሰው እሱን እንዴት መካሪና ተቆጪ ሰው ያጣል? ከመጀመሪያው ሆሆ ሆሆ ሆሆ ሲሉለት የሚወዱት መሰለው መሰለኝ። ግን ሰኢድን የሚወደው ሰው የለም። ሰኢድን ወደ ታች ወርዶ የገዛ ጓደኞቹ ወርዶ እንዳውት እንጂ የሚፈልጉት የእውነት ከክብሩ እንዲወርድ እንደ ድሮ እንደተከበረ እንዲኖር ቢፈልጉ ኖሮ ሰዎች ሳይዲን ይዘው ተሳድበው ተቆጥተው ማድረግ ያለባቸውን ነገር አድርገው እስካሁን አስታርቀዋቸው ነበር። ግን አላስታረቁም። ትልቅም የተባሉ ሲመጡ እንደዚህ ብላ እንደዚህ አርጋ እንደዚህ ብለው እንደዚህ ሰርተው ብለው አበላሽ ይሄዳሉ። እሱም ይሄንን ነገር ሊገባው አልቻለም። በቡኔ አቅም እና በአዩ አቅም ሲጫወቱበት እንዴት ሊገባው አይችልም? ይሄ ነገር ሊገባው ይገባል። እነሱ ማን ስለሆኑ በቅንጭላቱ እንዲጫወቱበት ይፈቅዳል? ህፃልን ያለን ጀሚላን አደለ በከረሜላ ላይ ያሞኙት ነው አለን። ይኸው አሁን ዛሬ አደል ላይ የሚሆነው ሁኔታ ለሳኢድ የሚገባ ነው። እስኪ ሱመያ መያጋ እኔም እንኳን ሳቃቸው ስንት ዓመቴ የሱመያ መያጋ። እስኪ እንደ አንድ ቀን መጥፎ ነገር ተነጋግረው አደለም ወጥቶ ጎዳና ላይ ለመቃም ወጥቶ ከቤት በንዴት ያመሸበትን ቀን አላውቅም አለሁ አለ።